ኮመንት ሴክሽን ላይ በተደጋጋሚ ስኪኖሬን ምንድንነው ስለ ስኪኖሬን ንገረን የሚሉ ጥያቄዎችን ስላየሆን ለዛ ምላሽ ልስጣችሁ። ሰላም እንዴት ናችሁ? ዶክተር ስፋይነኝ የቆዳ ህክምና ስፔሻሊስት። ስኪኖሬን እንግዲህ ብራንድ ኔም ሲሆን በውስጡ አዛሊክ አሲድ የሚባል መድኒት ነው ያለው። አዛሊክ አሲድ ዳይካርቦክሲሊክ አሲድ ሲሆን በተፈጥሮ ቆዳችን ውስጥ ከኛ ጋር ተስማምቶ ከሚኖሩ የፋንገስ አይነቶች ውስጥ መላሴዝያ ፈርፈር በሚባል ይስት የሚመረት ፕሮዳክት ነው። ኢንዳስትሪያሊ ደግሞ ከስንዴና ከገብስ ሊመረት ይችላል። አዛሊክ አሲድ እንግዲህ በ20 ፐርሰንት በክሬም ፎርሚሌሽን፣ በ15 ፐርሰንት በጄል ፎርሚሌሽን ወይም ደግሞ በጄል መልኩ፣ እንዲሁም ከዚንክ ሳልፌት ጋር ደግሞ ኮምባይን ሲደረግ በ10 ፐርሰንት አንዳንድ ፕሮዳክቶች ውስጥ ይገኛል። አዛሊክ አሲድ ከቆዳ ህክምና ወይም ደግሞ ከስኪንኬር ጋር ተያይዞ ምን አይነት ጥቅሞች አሉት? ብጉርን የሚያመጣን ባክቴሪያ ስለሚገል እንዲሁም የቆዳ ቁጣን ስለሚቀንስ ወይም አንቲ ኢንፍላማተሪ ፕሮፐርቲ ስላለው ቀለል ያለ ወይም መካከለኛ የሆነ የብጉር አይነትን ለማከም ይጠቅማል። ሌላኛው ከዚህ ከአንቲ ኢንፍላማተሪ ፕሮፐርቲው ጋር ተያይዞ ሮዜሻ የሚባል የቆዳ ችግርንም ለማከም ያገዛል። ከዚህ ባለፈ ሜላኒ የሚባል የቆዳ ማቅለሚያ ቀለም ምርትን ስለሚቀንስ የተለያዩ ቆዳችን ላይ የሚወጡ ጥቋቁር ነጠብጣቦች ፌደ እንዳያደርጉ ከብጉሩ ጋር ተያይዞ ብጉር ከዳና በኋላ ጥሎት የሚድ ነው፣ ጥቁር ጠባሳ ወይም ደግሞ ዳርክ ስፖት ወይም በሕክምናው ፖስት ኢንፍላማተሪ ሃይፐር ፒግመንቴሽን የሚባል የቆዳ ጥቁረት እንዲለቅ ለማድያት ሕክምና እንዲሁም ሌሎች ሌሎች ጥቋቁር ነጠብጣቦች ፌድ እንዲያደርጉ እንዲቀንሱ ለማድረግም ያግዛል። ማድያትን ለማከም እንዲሁም ከቀላል እስከ መካከለኛ ያለ የብጉር ችግርን ለማከም አዛሌክ አሲድን ስንጠቀም በ20 ፐርሰንት ኮንሰንትሬሽን ነው መጠቀም ያለብን። ለሮዜሻ ደግሞ ስንጠቀም በ15 ፐርሰንት ጄል ቢሆን ይመረጣል። አዛሌክ አሲድ እንግዲህ በእርግዝና ጊዜ ማዲያትን ለማከም ብጉርን ለማከም ሴፍ የሆነ መድኃኒት ሲሆን ነገር ግን አንዳንድ ጊዜ በተለይ 20 ፐርሰንት አዛሊክ አሲድ ክሪም የቆዳ መቆጣትን ኢሪቴሽንን ሊያመጣ ስለሚችል መጀመሪያ አካባቢ ለአንድ ሁለት ሶስት ሳምንት የፊታችን ቆዳ ቶለሬት እስኪያደርገው ወይም ደግሞ ቶለሬት እንደሚያደርገው ለማየት በሳምንት ሁለት ቀን ወይም ደግሞ ሶስት ቀን በመጠቀም መጀመር ይቻላል። የቆዳ መቅላት፣ መቆጣት፣ የመለብለብ፣ የመቆጥቆጥ ስሜት ከሌለ በየቀኑ መቀባት ይቻላል። እንደዚህ ጥንቃቄ አድርገን አዛሊክ አሲድን መጠቀም ጀምረን ቆዳችን የሚቀላ የሚቆጣ ከሆነ ግን ማቆም ያስፈልጋል። እንግዲህ ቲክቶክ እና ሌሎች ሶሻል ሚዲያ ፕላትፎርሞች ላይ ስኪኖሬን በሚል ብራንድ አዛሊክ አሲድ ሲዘዋወርታ ያላችሁ ነገር ግን ይህ ፕሮዳክት ኦሪጂናል አይደለም የሚለውን አረጋግጣችሁ መጠቀም ያለባችሁ። ሀያ ፐርሰንት አዛሊክ አሲድ ፕሪስክሪፕሽን ድራግ ነው። በሐኪም ትዕዛዝ መሰረት የሚወሰድ መድኃኒት ስለሆነ ጥንቃቄ ማድረግ ይፈልጋል። ቢቻ ከፋርማሲ በትክክለኛ መንገድ የገባ የአዛሊክ አሲድ ኮይምን መጠቀም ይመከራል። ስለ አዳመጣችሁ አመሰግናለሁ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስፈሩልን። ከብጉር በኋላ ለሚመጣ ጠባሳ ለማዲያት እንዲሁም ፊታችን የተለያየ ከለር ካለው ያንን ለማስተካከልና ፈካ ያለ ቆዳ እንዲኖረን ያግዘናል። በተጨማሪም አንታይ ኢንፍላማተሪ ፕሮፐርቲ ስላለው ሮዜሻ ያለባቸው ሰዎች ላይ የተቆጣ ቆዳን ማረጋጋት ማረጋጋትና ቅላቱንም የመቀነስ ባህሪ አለው። ሌላኛው ጥቅሙ ደግሞ አንታይ ባክቴሪያል ስለሆነ ቆዳችን ላይ ያለው ባክቴሪያ ተራብቶ ብጉር እንዳያመጣብን ይከላከልልናል ማለት ነው። አሁን ላይ ብዙዎቻችን አዜሊካ አሲድን የምናውቀው ስኪኖሬን በሚባለው ብራንድ 20% ክሬም ወይም ደግሞ በ15% ጄል ፎርሙላ ነው። በሌሎች ብራንዶች ደግሞ ከፖላስ ቾይስ በ10% እንዲሁም ከኦርዲነሪ በ10% ማግኘት ትችላላችሁ። አጠቃቀሙ ጋር ስንመጣ ደግሞ ስትጀምሩ በሳምንት ከ2 እስከ 3 ቀን ትጀምሩ እና ቆዳችሁ ኢሪቴትድ ካልሆነ ካልተቆጣ፣ በየቀኑ መጠቀም ትችላላችሁ። ቆዳችሁ ኢሪቴትድ ከሆነና ሴንስቲቭ ቆዳ ካላችሁ ደግሞ በ15% ባለው በጄል ፎርሙ ወይም ደግሞ በ10 ፐርሰንቴጁ መጠቀም ትችላላችሁ። ሶ ከአዛሊክ አሲድ ጋር ተያይዞ ከሚነሱ የጎንዮሽ ጉዳቶች መካከል በዋነኛነት ያንን ቦታ አፕላይ ያደረግንበት ቆዳ ቦታ ማቃጠል ስሜት፣ የመቆጥቆጥ ስሜት ሊኖር ይችላል። ከዛ በተጨማሪ የቆዳው መፈርፈር፣ መድረቅ። ከዛ በተጨማሪ ትንሽ የሆነ ቀይ መሆን ወይም ሬድነስ ወይም ደግሞ ራሽ አልፎ አልፎ የሚከሰቱ የጎንዮሽ ጉዳቶች መካከል የሚጠቀሱ ናቸው።